የሂባዋ ናርዶስ ክፍል 3 በሰውኛው አእምሯቸው ፈጽሞ ባልታሰበ በፈጣሪ መዝገብ ምድርና ሰማይ ከመፈጠራቸው 50 ሺህ ዓመታት ቀድሞ በተከተበ ምክንያት ከ3 ዓመት የትዳር ህልማዋ ከኢምራን ጋር መለያየቷ እውን ሆነ። የሐዋሳ ዩኒቨርሲቲ ለተመራቂ ተማሪዎቹ የትምህርት ማስረጃቸውን አስረክቦ ግቢውን በተወሰነ ቀነ ገደብ ለቀው እንዲወጡ የሚያሳስብ ማስታወቂያ ለጠፈ። ኢምራን የስብራቱ ኖሬ ከተረዳ ወዲያ ረቡ ማታ ድረስ ከናርዶስ ጋር እንጂ ከሂባ ጋር ስልክ አልተደዋወለም ነበር። ሐሙስ ጠዋቱን ግቢውን ለቀው መሄዳቸው መሆኑ ሲገባው የሞት ሞቱን ሂባ ጋር ደወለ። ዶርም ውስጥ ብቻዋን ነበረች። ናርዶስ ልትጠጣጠብ ከሄደች አልተመለሰችም። ሀናና ሀሊማ ትናንት ማታውኑ ወደ የቤታቸው ሄደዋል። ስልኩን አንስታ ዝም አለች። ሂባ ኢምሩ ቻው ልልሽ ብዬ ነው። አላህ ይጠብቅሽ ቻው እምባዋን መቆጣጠር አቃታት። ኢምሮ አላህ ይጠብቅህ ተንሰቀሰቀች። ኢምራን እንባዋ ተጋባበት። አታልቅሽ እሺ ሂባዬ፣ አላህ አላለውም። በቃ አታልቅሽ። ንግግሩ በሳቅ ተገታ። ረጅም ሰዓት ለቅሶ ተደማመጡ። ናርዶስ ወደ ዶርም ስትገባ ሂባ ስልክ እያናገረች ስታነባ አገኘቻት። ስልኩን ተቀብላ ተመለከተችው። ኢምራን መሆኑን ስትረዳ ወደ ጆሮ አስጠግታ፣ ኢምሬ በቃ አሁን ራሳችሁን መጉዳት የለባችሁም በቃ ያለቀ ጉዳይ ነው አለችና ተሰናብታው ስልኩን ዘጋች። ሰሞኑን ሂባን ማባበል ቋሚ ስራዋ ሆኗል። ሶስት ሰዓት ሲሆን ሀዋሳ አለቀው ወደ አዲስ አበባ ተጓዙ። ሻሸመኔን አልፈው ወደ ዘዋይ ሲጠጉ ሂባ ራሷን ማጠንከር አቃታት፣ ተርበተበተች። ናርዶስ በምታውቀው ሁሉ የማጽናኛ መንገድ እያባበለቻት ከቀኑ 8 ሰዓት ገደማ ተወልደው ወዳደጉባት ክፉንም ደጉንም አብረው ወዳሳለፉባት የህብረ ቀለማት ውህድ አዲስ አበባ ገቡ። ሐሙሱን ወደ አዲስ አበባ ከገቡ ጀምሮ የሁለቱም ቤተሰብ በአንድነት እሁዱን ምርቃት ለመደገስ የሚደረገውን ሽር ጉድ ሲያግዙ ነበር። በድግሱ ቀን ደግሞ የሂባዮ ወደፊት ባል ይመጣል። ጁማአና ቅዳሜ ያልፈው የሰፈር ሰው ለጉድ በጉጉት የሚጠብቀው የሁለቱ አብሮ አደጎች የጋራ ድግስ የምርቃት ድግስ መካሄድ ጀመረ። አብሮ አደጎቻቸው፣ ዘመድ፣ የሰፈር ሰው ስጦታውን ያጎርፈዋል። አመሻሹን የሂባ አዲስ እጮኛ ዚያድ ድግሱን ታደመ። ዝግጅቱ ሊጠናቀቅ ገደማ ቤተሰቦቹ አስጠርተው አስተዋወቋት፤ የወርቅ ሀብል አንገቷ ላይ ያጠለቀላት። በእርግጥ ከዚህ በፊት በዓይን ታውቀዋለች። ወንዳ ወንድነቱ መልኩ እንዲሁም ኪሱ እጅጉን ቆንጆ ናቸው ለሂባ ግን በኪሱ እስክርቢቶ ብቻ የሚይዘው ባለጎራዳ አፍንጫው ኢምራን እጅጉን የተመረጠ ነው ከናርዶስ ጋር ሆነው ትንሽ ካጫወቱት በኋላ ተሰናብቷቸው ሄደ ልክ ከዚያድ ጋር እንደተለያዩ ናርዶስ ፍልቅልቅ እያለች አንቺ ዋው የሌለ ቀሽታ አይደል እንዴ ትከሻን ችብ አደረገቻት ለራሱ ነው እባክሽ ከዚህ በኋላ እኮ አንቺም ነው እኔ እንጃ እስኪ አላህ ያግራው ነው የሚባለው ተመልሰው ወደ ድንኳኑ ገቡ። ሂባ ሰፈር ውስጥ እጅጉን ትከበር ስለነበር የሰፈሩ አጎረምሶች አንድም ቀን ለየት ባለ መልኩ አናግረዋት አያውቁ። ረዥም ዓመታት አብረው ስለኖሩ እንደ ወንድምና እህት የመታየት ጥሩ ባህል አዳብረዋል። ዛሬም ለድግሱ ከሚሯሯጡት መካከል አብዛኛዎቹ የሰፈሩ አጎረምሶች ናቸው። አብርሃም፣ ሰኢድ እና ከድር የሰፈራቸው ልጆች ሳይሆን እህቶቻቸው የሚመረቁ ያህል ዝግጅቱን ለማሳማመር ከቅዳሜ ጀምሮ እየተንደፋደፉ አሉ። በበርካታ ሰዎች ጥረት ድግሱ እጅጉን በአማረ መልኩ ሲጠናቀቅ ለእድምተኞቹ ከ20 ቀናት በኋላ ሂባ እንደምትሞሸር ተበሰረ። የታዳሚው ደስታ እጅጉን ከፍ አለ። የማይፈለግ ቀንን ያህል ፈጥኖ የሚደርስ የለም። የነሐሴ መምጣት ሂባን በእጅጉ እያሸበራት ነው። ከምትወደው ሰው ምናባዊ እቅፍ ተነጥላ ካለመደችው ሰው ጋር መኖር ልትጀምር ነው። በየመሃሉ ከዚያድ ጋር እየተገናኙ ስለ ጋብቻ ይመክራሉ። ካገባሽ በኋላ የመማርና የመስራት ፍላጎት እንዳላት ስትነግረው ብዙም አልተዋጠለትም ነበር። ከብዙ ውይይት በኋላ ግን በሐሳቧ ተስማማ። ሰርጉ ሊደረግ አንድ ሳምንት ሲቀረው ለመጨረሻ ጊዜ ኢምራንን ለማውራት ፈለገች። እጆቿ እየተንቀጠቀጡ ደወለችለት። ሶስቴ ከጠራ በኋላ ተነሳ። ኢምሩ ሂባዬ ኢምሮ ለቅሶ አደናቀፋት። ሂባ ጋብቻው ቀረበኝ። ባላ አልቀረም። ኢምሮ አልቀረም። ታዲያ እንዲደወልሽልኝ፣ ምናልባት ከዚህ በኋላ ድምፅህን ካልሰማ ብዬ ነው። ድምጿ ጥልቅ ብሶት አለው። ሁሌም እንዲ አደርግልሻለሁ። አይዞሽ እሺ። ደግሞ አላማሽን እንዳትረሽ፣ ትልቅ ቦታ ላይ ይሽፈልጋለሁ። መለቃቀስ ጀመሩ። መለያየታቸው ሆኑ መሆኑ ላይቀር እጅጉን አነቡ። ውስጧ ላይ ሁለት ወቀሳ አለ ለምን ከጀምሮ አብሬ ሆንኩ የሚል የመጀመሪያው ሲሆን ከዳሁት የሚለው ደግሞ ሁለተኛው ነው። የሰርጉ ቀን ደረሰ። የኒካህ ስነ ስርዓቱ ሐሙስ ለተካሄደ ሽማግሌዎች መጥተው ከሂባ ቤተሰቦች ጋር ከተወያዩ በኋላ በአምስት ሺህ ብር ጥሎች ኒካህ ታሰረ። ይሄን ሰሞን ናርዶስ ከሂባ ጎን አትለይም። አብሮ አደጓ ልትሞሸር መሆኑ ለሷም የሚዋጥ አልነበረም። ካገባሽ በኋላ ሌሎች ዓላማዎቿን ማሳካት ይሳናታል የሚለው ስጋት እጅጉን እየረበሻት ነው። ሆኖም ግን የሥራ ማስታወቂያዎች በወጡባቸው ቦታዎች ሁሉ ከማመልከት አልቦዘኑም። ከቀዳሚው ምሽት ጀምሮ ይኸው እስከ ዛሬ የሰርግ ቀን ድረስ የሴቶቹ ጭፈራ ደርቷል። የሚገጠሙት ግጥሞች ሲደመጡ ከልብ የሚፋቀሩ ሰዎች ሰርግ እንጂ በቅጡ የማይታወቁ ሰዎች ጋብቻ አይመስልም። ለምነህ ለምነህ ተሐጁድ ሰግደህ እንዲሁም አልቀረ ሂቡን አገኘህ የሚሉት ስንኞች ግን ሙሽራውን ሳያስቁት አልቀሩም። ኢምራን በጠዋቱ ተነስቶ ከተማውን ሲያካልል ቆይቶ ለደሴ ከተማ መገለጫ እስከመሆን የደረሰችው አንድ ለእናቷ የመሰለች ደሴ የሚል ጽሑፍ ግንባሯ ላይ የተለበደባት ባለገጸ መስታወቷ ህንጻ አቅራቢያ ደረሰ። በዚህ ህንጻ ከሂባ ጋር ተበሻሽቀዋል። ደሴን እያወደሰ ሲያወራ፣ እኔ እኮ ደሴ ሲባል ሁሌ ያንን ፎቅ ስትፖስቱ ደሴ ከተማ ናት ወይስ ፎቅ ናት ብዬ ይምታታብኛል ብለው ለሁለት ቀን ተኳርፈዋል። ናርዶስ በዚህ ሳቢያ መኳረፏ እናዷት ስማን ተደሴ ስንተኛ ፎቅ ላይ ነው የምትኖረው ብትለው እሷንም ደርቦ ዘግቷታል። ሆኖም የፍቅር ነገር ሆኖበት ተወልዶ ያደገባት ደሴ ላይ ብትቀልድም ሂባን ከደሴ ማሳነስ አልሆነለትም። ነቆራቸውን ችሎ ታርቋቸዋል። ግና ዛሬ ነቋሪዎቹ ትተውት ሄደዋል። ደሴ ደግሞ እንደ እናት እቅፍ በሴት ቀይራህኛ ሳትል ብሶቱን ያረግ ያረግበባት ዘንድ አስለዋለች። ህንፃውን አሻግሮ እየተመለከተ ደሴ ያንቺ ግፊውን እንዴ ወደ አንቺ መለሰኝ ሲል በልቡ ቀባጠረ። ደሴ አትሰማውም። ደሴ መንሳትን መቸርም አትችልም። ደሴ ግዑዝ ናት። ግን ለማጣቱ ሰበብ ፈለገ። ራሱን ጥፋተኛ የሚያደርግበት፣ ፍቅሩ ነፃ የሚልበት ምክንያት ፈለገ። እውነታው እንዳወረደ መቀበል ከበደው። ጣሪ የወሰነውን ነው ብለው ልቡን ማሳረፍ ጠጠረው። የተሻለውን ይሰጠኛል ብለው ለማሰብ መካሪ አጣ። ቤተሰቦቹ ዛሬ ያችን ሸጋመሽ ነው የምታመጣት እያሉ ይጨቀጭቁታል። ዛሬም እዚሁ ደስ ይኑሩ በነላትም ለን ይሁን ከጓሮ ያለችውን ግቢ ብንተውላቸው እኮ አስፋፍተው እና እዚሁ ከኛው ጋር ይኖራሉ እያሉ ይወያያሉ። ሁሉም ነገር ነበር መሆኑን አልሰሙም። እነ ሂባ ቤት የተጠራው ድምተኛ ከቀኑ 9 ሰዓት ድረስ በረሃብ ተቀጣ። ሙሽራው በበርካታ መኪናዎች ታጅቦ ሲደርስ የበርካታ ድምተኛ ፊት በረሃብ ከስሎ ነበር። ምን ነው ባልመጣ ኖሮ የሚሉም አልጠፉ። ከቤታቸው ባላጡት ምግብ ጠሪ አክብረው ባለሆዳቸውን ቢመጡ ጨጓራቸው እስኪ እስኪጎዳ ድረስ አስራቧቸው። ሙሽራው መጥቶ ከብፌው ካነሳ በኋላ የተቀጣው ህዝብ ያኩተመተመ ከብፌው ዙሪያ ተንኮለኮለ። ምግቡ ተበልቶ ሰው ረገብ ካለ በኋላ ሰዓቱ 11 ሰዓት ማለፉን አመላከተ። የሂባ አባት የልጃቸውን ክንድ ይዘው ለሙሽራው አስረከቡ። በእልልታ በጭብጨባ በግጥም ታጅባ ከልጅነት እስከ እውቀት ከኖረችበት ከወላጆቿ ቤት በቅጡ ወደማታውቀው የባሏ ቤት መሄዷ አሁን ሆነ። በናርዶስና በሌሎች ሁለት የሰፈሯ ልጆች ሚዜነት እንደታጀበች ወደ ሙሽራው ቤት አቀናች። መንደሩ በመኪና ጡሩምባ ተናወጠ። ኢምራን የአስርን ስግደት አረብ ገንዳ መስጂድ ከሰገደ ወዲያ ከመስጅዱ ሳይወጣ ረዥም ሳት ተቀምጦ ነበር። ቁርአን መቅራትም አላሰኘው። ከአረብ ገንዳ መስጂድ ውጪ ላይ የመኪና ጡሩንባ ሲበረታ ምን እንደሆነ ለማየት ከመስጂዱ ወጣ። የረፈደባቸው ሙሽሮች የአስር ሰላትን ለመስገድ መምጣታቸው ነበር። ሙሽራዎቹ ወደ መስጂድ ሲገቡ እሱ ከመስጂዱ የግቢ በር ጋር ደርሷል። በር ላይ መጽሐፍትና ካሴት የሚሸጠውን ልጅ የከፈተውን የቁርአን ድምጽ ጆሮውን መታው። የቁርአና ያውም የሚለው ከካዝናዎችም ወይም መክፈቻቸው እኛ ዘንድ ያልሆነ ምንም ነገር የለም፣ በተወሰነም ልክ እንጂ አናወርደውም ነበር። የቁርአኑ ትርጉም ኢምራን፣ የሂባ ካዝና ማንተ ጋር አለ ሲል በልቡ ፈጣሪውን ጠየቀ። ስንት ሂባ አለ? ካዝና ሙሉ ካዝና፣ ምን አይነት ነው? ዘላበደ። አዲስ የደስታ መንፈስ ወረረው። ጌታዬ፣ ሌላም ሂባ አለው እየተንደረደረ ከአካባቢው ተሰወረ። አዲሱን ግኝቱን ለእህቱ መናገር አለበት። ጌታዬ እኮ ብዙ ሂባ አለው። በተወሰነልኝ ጊዜ ይሰጠኛል ሊላት ቤታቸው ወዳለበት ወደ ዳውዶ ሰፈር ተቻኮለ። እርሱ ያፈቀራት ሂባ ግን ዛሬ ወደ ባሏ ቤት ትሄዳለች። ክፍል አራት ይቀጥላል። ላይክ እና ሼር በማድረግ ቤተሰብ ይሆኑልን።